በህዝብ ዘንድ እኮ እንዲጠላ ግን ሰው ብሩኬን ስለማይጠላው ነው እንጂ። እኮ እንዲጠላ ባሌጌ እንደሆነ ከሃይሚ ላይ እንደሚማግጥ አድርግ መግባቱ አይቀርም። ብሩኬን በዛ ሰብ ማንም ይጸጸተው፣ ማንም ያለቅሰው፣ ማንም ስቃይ የሚበላው ሃይሚ ነች። አሁን ቤተሰብ ሁሉ ነገር ወደ እውነት እያመራ ነው ማለት ነው። እኔ መጀመሪያ አላመንኩም ነበር ቤተሰብ፣ አሁን ግን እያመንኩ ነው ያለሁት። እኔ ቅድም ድራማ መስሎኝ ነበረ እስቲ ወንድ ከሆነ ምናምን ብዬ ነበረ። እንዳያችሁ እንግዲህ ዛሬ ከጠበቃ ከጠበቃ ሁን ከአላቅም ብቻ ዛሬ አብሮ መጥቷል። ከዚህ ሰውዬ ጋር ማለት ነው ብሩኬን ለመክሰስ ከሰኞ ጀምሮ ፋይል እንደሚከፍትበትና ያው ብሩኬን ለመክሰስ እንደተዘጋጀ ነው ዛሬ የሰማ ነው ማለት ነው። እንግዲህ ዳኒ ሳምታችኋል። ምን ምን ሲያወራ እንደነበረ ሲቀበጣጥር ነበር። ሀይሚ ምን ያለ ይሄ ዝፍጥ አፉን እየከፈተ ነበረ። ያው ብሩኬ አጠፋ ምለው ነገር እዚህ ጋ ብሩኬ የእሱ ቤት ውስጥ መሄድ የለበትም ነበረ። ቤቱ በመሄዱ ብቻ ይሄ ወንጀል ነው። ትክክል ነው። የሰው ቤት ተሄዶ አይበጠበጥም። የሰው ቤት ተሄዶ ልደባደብ አይባልም። ግን ብሩኬ እችን አጠፍቷል፣ ገብቷቸዋል እንጂ ሌላ ምንም ነገር ያደረገው ነገር የለም። ዳኔ ያደረገው ነገር ቀላል ነው። እንደ ይሄ ልጅ እኮ በህዝብ ዘንድ እኮ እንዲጠላ ግን ሰው ብሩኬን ስለማይጠላው ነው እንጂ፣ እኮ እንዲጠላ ባሌጌ እንደሆነ ከሃይሚ ላይ እንደሚማግጥ አድርጎ ነው የብሩኬን ስም ያጠፋው። ብሩኬም ከፈለገ የመክሰስ ቻንስ አለው። ለምን በስም በማጥፋት ዘላን ነው ባሌጌ ነው ሴት እንትን ነው ምናምን ብሎ ስሙን በማጥፋት ብሩኬን መክሰስ ይችላል፣ እዚህ ጋር ማለት ነው እኔ አሁን የሱ የዳኒ ነገር አያሳስበኝም። እኔ ምንድነው የሚያሳስበኝ? ያለው ቤተሰብ እኔ ብሩኬና ሀይሚ ታርቀው አንድ ላይ ቢሆኑ ይሄን ነገር ሊፈቱት ይችላሉ። አሁን ብሩኬና ሀይሚ እዚህ ጋር ተጣልተው፣ ብሩኬ እዚህ ጋር የሆነ ነገር ደርሶበት እስር ቤት ቢገባ ሀይሚ መጨረስ ጸጸቷ አያስቀምጣትም። እግዚአብሔርን ነው ምላችሁ። ዳኒ ከከሰሰ ብሩኬ መያዙ አይቀርም። አሁን ዳኒ ማስቆም ነው ያለባቸው፣ ዳኒ ማስቆም ነው ያለባቸው። ከተከሰሰ እስር ቤት መግባቱ አይቀርም። ብሩኬ በዛ ሰብ ማንንም ይጸጸተው ማንንም ያለቅሰው ማንንም ስቃይ የሚበላው ሃይሜ ነች። ሁሌ የዘላለም ጸጸት ነው የሚሆንባት። ለምን ይሄ ነገር በአጭሩ መብጠት ሲችሉ ይሄ ነገር ስለተፈጠረ ሀይሚዬ ራሷን በጸት ነው የምታለግዘው። እግዚአብሔርን ነው ምላችሁ። ስለዚህ እባካችሁ ሃይሚን ማገዝ አለባችሁ፣ ሃይሚን ማገዝ አለባችሁ። ሁላችሁም ሃይሚን አግዟት። ጓደኛ የሆናችሁ ምን የሆናችሁ ቤተሰብ የሆናችሁ ሂዱ አስታርቋቸው፣ ዳኒንና ብሩክን። በቃ ቀላሉ ዘዴ ማስታረቅ ነው። ዳኒ ይሄ ጉድሉ እምቢ አይልም፣ ያ በጸባይ ካናገሩት እምቢ አይልም። ግን ብሩኬ ደግሞ እልህ ተግባብቷል እልህ ገብቷል። በጣም እኔ እንጃ። እኔ ዛሬ በጣም ከፍቶኛል። ዛሬ ቡራን ሳየው በጣም ተከፍቷል። ፊቱ በጣም የተከፋ ፊት ነው። እሱ ሁሉ ነገሩ ሃይሚ ነች። ከሃይም ጋ አብሮ ሲመጣ ነው ደስታው የምናየው። ሁልጊዜ ይኸው፣ ከስንት ሳምንት ሙሉ ሃይሚም ደስተኛ አይደለችም፣ ብሩኬም ደስተኛ አይደለም። ገብቷቸዋል። ዛሬ እንግዲህ ቤካቤት ብሩኬ ቀመጡ አምጥተውት ነበር ጓደኞቹ እንዲ ዛሬ ደሞ ቤካና ፍጽ ራሱ ማብራታ አፋቸው ሁሉ አላቀም። ብቻ ራሱ እራሱ የሚደብር ራስ ነው ያደረገው። ተለያይቱ ምናም ምናም ራስ ነው ያደረገው በጣም የሚደብር ርዕስ ነበረ። ኦዲንስ የሚባል ነገር አለ። ቤካ ርዕስን ብታስተካክለው ጥሩ ይመስለናል እኮ ዛሬ እንዴ! ኦዲንስ ሁሉ ኮ ደነገጠ። እና ብሩክ ዛሬ የተናገረው ነገር በጣም አስደንጋጭ ነገር ነው። በጣም ተስፋ አስቆራጭ ነገር ነው። ውሳኔው በጣም ከብዷል። እኔና ሃይሚን ከዚህ በኋላ ምንም ነገር አንገናኝም፣ በቃ ተለያይተን ምናምን ብዙ ነገር ነው የተናገረው። እኔ በጣም ውስጥ ያዝኗል። ምንድን ነው ያለው? ሃይሚን ንቀት ነው አለ። በቃ ይሄ መናናቅ ነው። በዚህ ደረጃም ሃይሚን እኔን ናቀችኝ ነው ያለው። እኔ ሀይሚ የምትንቀህ አይመስለኝም። ሀይሚ በጣም የምታከብር የምትወድነች ብሩኬ፣ የኔ አባት፣ የኔ ወንድም፣ የኛ ሸበላ አንተ ጨዋ ነህ፣ እናውቃለን። ብቻ ተረጋጋ፣ ትንሽ እረፍ፣ ተረጋጋ። እና ለአንዲት ለምትወዳት ለእናትህ ስትል ተረጋግተህ ሁሉን ነገር መፍታት እንዳለብ ነው። መገንፈል በአሁኑ ሰዓት ምንም ነገር እንደማያመጣ ነው። አንደኛ ነገር ቤተሰብ አንድ ሰው ከተቀደመ ተቀደመ ነው በቃ ከተቀደመ ምንም ነገር የምታመጡት ነገር የለም። ስለዚህ ብሩክ አሁን ተቀድመሃል አንተ በቃ እሱ የመክሰስ ቻንስ አግኝቷል። ይሄን ነገር ደግሞ በቃ ሃይሚ ነች መጫወት ያለባት። ሃይሚዬ እንግዲህ ወይ ቤተሰቦቹን ወይ ሁሉ ነገር ሰብስበ አመጣ ማስታረቅ ነው ያለባቸው። ሃይሚን በመሀል ስቃይ እያየች ነው። ሃይሚ በመሀል እያለቀሰች ነው። እግዚአብሔር ነው ብላቸው ቤተሰብ። እኔ ትላንትናም ዛሬም ስሰማ ሃይሚ በጣም እያለቀሰች ነው የተባለው። እኔ ግን ዛሬ ደውዬ ደሞ ጠዋት ደሞ ደውዬ ስሰማ አረ፣ ድራማ ነው ምናምን ነው ይላሉ። ቤተሰብ እንዶ ማንን እንመልሸኛ? አንዳንዶቹ ድራማ ነው ብሎ ሰው ደውዬ ሳናገራቸው ድራማ ነው፣ አንዳንዶቹ ደግሞ ራሀ የሚያልቅ ሳለት ሞት ነው እንዲሁ ናለች። ብሩኬ ደግሞ አየው፣ ብሩኬ ራሱ ጠቁሯል እንደ በቤ ፊቱ አይደለም፣ ፊቱ ራሱ ልክ አይደለም። እና እባክን በቃ ተረጋጋ ቡራዬ፣ እባክን ተረጋግተ ሁሉን ነገር መፍታት ነው ያለብህ። ሀይሚም እየተሰቃየች ነው ያለችው በአሁኑ ሰዓት። ዛሬ ደግሞ ይህን ነገር ስታይ ደግሞ የበለጠ ደግሞ ሀይሚነች የሚከፋል። ለምን በእኔ ሰበብ ነው እኔ ለዚህ ሁሉ ያደረስኩ ብላ ደግሞ ጸጸቱ ስለምትገባ እባካችሁ አግዟት ሀይሚን ብሩክና ብሩክና ሀይሚን እንደምንም ብላችሁ ማስታረቅ አለባችሁ። ብሩክና ሀይሚ አንድ ሲሆኑ ነው ከዳኒ ጋር ያለው ነገር የሚፈታው። ቤተሰብ ብሩክና ሀይሚ አሁንም እንዴት ተጣልተው ተለያይተው ምንም ነገር የሚፈታ ነገር የለም። ሁሉ ነገር ተበለቻችቷል። ቤተሰብ በቃ ስለዚህ ሀይሚ አሁን ተረጋግታ ምንድነው ከብሩክ ጎን መቆም አለባት። ብሩክም ከሀይሚ ጎን መቆም አለባችሁ። እባካችሁ ለኦዲንስ ስትሉ ፕሊዝ። በቃ እውነተኛም ተሰቃየን እኮ እንዴ እኛ ምኩ ተሰቃየን እኮ እኛ ምን እንሆን? እሺ እግዚአብሔርን እኔ ከፋኝ ዛሬ ብሩኬን ፊቱን ሳይሆን ከፋኝ፣ እግዚአብሔርን ነው የምላችሁ፣ ጠቁሯል። ደህና አይደለም ልጁ አነጋገሩ ራሱ በጣም ያስደነግጣል። እና ዳኔ ባክን ባክን ባክን ተው፣ በቃ ተው፣ ከነሱ ህይወት እንድትወጣ እኛ አንተን መቶ ሺህ እናስገባሃለን ሰብስክራይብ አሁን እኔ ሰብስክራይብ አረጋር አላደርኩም ነበረ ለቡሩኬ ስል ሰብስክራይብ አድርጌ፣ መቶ ሺህ እናስገባሃለን፣ ቃል ግባለን። መቶ ሺህ እናስገባለን። ከነ ከሃይሚና ከቡሩኬ ህይወት ውጣ አላቸው። በቃ ውጣ፣ እኛ እንፈልጋችሁም እናንተን። ዴ እኛ ናፈቁን እኮ ሀይሚና፣ ቡሩኬ ኮ ናፈቁን ኛ እና ግን በአስቸኳይ አሁን ብሩኬ ምንድነው ማድረግ ያለበት ወደዚህ ወደዛ ከማለት ይልቅ እነሱ ውስጥ ውስጡን እየሰሩ ስለሆነ እሱ ምንድነው ጠበቃ ማድረግ አለበት ብሩኬ ማለት ነው። ለማንኛውም እንደው ይሄ ነገር እውነት ከሆነ ማለት ነው፣ ይሄ ዳኒ ፉገራ ካልሆነ ይሄ ክሱ ግን፣ እኔ አሁንም ቢሆን ቤተሰብ ያው ልቤ አሁንም እያመለታን፣ እውነትም ይመስለኛል ውሸትም ይመስለኛል። ብቻ ለማንኛውም ሁሉ ነገር አንድ ላይ እናየዋለን ቤተሰብ? ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። እወዳችኋል። አክብሯቸው። ይሄ ግን ይሄ ቪዲዮ በጣም ላይክ መደረግ አለበት። ቤተሰብ በደንብ አድርጋችሁ ላይክ አድርጉት፣ ሁሉም ቦታ እንዲደርስልኝ ይሄ ቪዲዮ። ቻው ቻው።